በናዳ ማርያም ገዳም ለበርካታ ዓመታት ጉባኤ ዘርግተው በማስተማር ላይ ሲገኙ የነበሩት ሊቀ ብርሃናት ቆሞስ የኔታ ይባቤ ከዚህ ዓለም ድካም አርፈዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን ጎጃም ሀገረ ስብከት ሰሜን ሚጫ ወረዳ ቤተ ክህነት ድል በትግል ቀበሌ በምትገኘው የፈለገ ብርሃናት ናዳ ቅዱስ ማርያም እና ክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት የሆኑት ታላቁ ሊቀ ብርሃናት ቆሞስ አባ ይባቤ ከዚህ ዓለም ድካም አርፈዋል። ከ1979 ዓ ም ጀምሮ ወንበር ዘርግተው ጉባኤ ተክለው ለ38 ዓመታት ቅኔና ቅዱሳን መጽሐፍትን ትርጓሜ አስተምረዋል። የክብረ ደናገል ቅዱስ ላሊበላ አንድነት ገዳም መስራችና አበምኔት ነበሩ። በረከታቸው በእኛ ላይ ይደርብን። ትናንት አሁን ዛሬ ጉዞ ለመምጣት ሰውነታችሁ ስትታጠቡ ልብስ ስታጥቡ ነው ያዋላችሁ። ማሊያያችሁ ነው፣ እኔ ነበር ማያቸው እኔም ብዙ ማያስተውሉ እኮ ማሊያሽ ነው ማለት ነው። ጉፋያ እንዲሁ ምኑ ልታይ፣ ቅዳሜ ሰኞ ስታረብ ታጠቡ ድፉ ማይለቃችሁ ከሆነ አንድ ኬሻ ሰጣችኋለሁ። እዛ ባህር ዳር እንትኑ ማን እጣና ውስጥ አድርጎ እንደግብጦ መንከር ነው። ትሄዱና አይዋቸው መልካቸውን ነዋቸው ሀውልት ውስጥ ያሉ ሰዎች ስንት አመት ሀምሳ አመት ስሳ አመት ሲ እኔም ነገ የምሞት ነው። ይብላችሁ እንዲያው ከመድረክ ላይ ከመስማት እኮ መቃብሩ ማየት እኮ ትልቅ ነው። ትምህርት ነው። እንዲያው መድረክ ላይ ከሚያስተምረኝ ሬሳ ሳይ ነው እኔ አይምሮ የሚመልስ እገሌም ሞተ እኔስ ምን ያህል ቆይ ነው እያላለ እስቲ እናስበው። ምን ያህል ምን ቆይ አንደኛ ጓደኛ ተናግረዋል እኮ ክርስቶስ ዓለምን አይወዳትም አሉ። እንዴት አሏቸው? አወደዳት መቶ ዓመት አይኖርም ንብረት በሰላሳ አመቱ ጥሏት ይሄዳል ዓለም ጅን ሆና ነው አይሉኝ ሁኔታቸው እንዴ? እው አለን ደንዛ ደንዝም አለና ጥሏትብስ እመቤታችን ደግሞ ንግስት ልተው ለአውሮፓ ንጉስ ቢልክባት በ64 አመቷ አነይ ብሎ ወደ ላይ አለም ይወደድ ከሆነ መቤታችን እንኳን አስር ሺህ ሀያ ሺህ ያኖራት ነበር። ሰው ሲሞት ሄዶ ማየት ትልቁ ጥለውት ሲሄዱ ማየት ይኮ ትምህርት ነው። አብርሃም በፀሐይ ተመራምሮ አምሮናል። እኛም ደግሞ እነዚያ ጥለውት ሲያብድ ወዲና ዋዲህ አብሮ መቃብር የሚገባ ይመስላል ጥሎት ብስ እዚያ ወዲያ ደግሞ እናንተ ታውቁበታላችሁ እንፍሮህን